ታዲያስ አዲስ፣ እያደመጣችሁ የምትገኙት ታዲያስ አዲስን ነው። እንግዲህ ሰሞኑን ከተለያዩ ዩኒቨርሲቲዎች በጥበብ የምናውቃቸው ሰዎች እንግዲህ እየተመረቁ እያየናቸው ነው። እኛም እንኳን ደስ ያለሽ ለማለት ወደ ተዋናይት ማክዳ አፈወርቅ ደውለናል። ትስቅ ያለሻ ተዋናይት ነው ወይስ? እሺ ምን እንበል አዲስ። አሁን በተመረቅሽበት የትምህርት ዘርፍ ወደ ሌላ ሙያ ምትገቢ ከሆነም እንግዲህ እሱን ንገሪን። እኛ ግን እንኳን ደስ ያለሽ ልንልሽ ከታዲያስ አዲስ ደውለናል። እንኳን ደስ ያለሽ ማኪ። እንኳን አብረ ደስ አለን ጸግዬ። እንዴት ነው? እንዴት ነበር የዩኒቨርሲቲ ቆይታ፣ የትምህርት ቆይታሽ? ስንት አመት? ምን አጠናሽ? የትምህርት ቆይታ ቆንጆ ነው ይችላል ከዛሬ እንኳን በቃ መማር እንደዚህ ነው ያልኩት ያልኩች ነው። ይሄ በተለይ ያው ፈጣሪሽ የሚቀርብበት እውቀት ከሱ የሚበልጥ የለም። የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ እግዚአብሔርን ማወቅ ነው። እና ለስጋም ለነፍስ የሚሆን ትምህርት ነው። ደስ ይላል። ያው የመጀመሪያ ዲግሪሽ ወይስ ሁለተኛ? ሁለተኛ ያው ማስተርስ ሽን። ምን አጠናሽ? አርክቴክቸር? እስኪ በደንብ አብራሪ ለን ማኪ በደንብ ሰምቼው አላቅም እውነቱን ለምን። አይ እንትን ነው፣ ምንድን ነው የኔ ፍላጎት መጀመሪያ የነበረው ይሄ ሰው ስለ እግዚአብሔር የሚያወራ ይሄ በቃ ውስጥሽ የለም አርቱ ጥበቡም ሄዶ ሄዶ ከሱ እንዲመጣ እንዲቀድም ትፈልጊ የለ እና የሆነ ቀን መምህር ዳንኤል ዳንኤል ሰይፈ ሚካኤል የሚባል አለ። እንግዲህ በስም ካወቅሹ መምህራችን ነው እና በቃ ቁጭ ብሎ አንድ ሰዓትም ሲያወራልሽ አጠግቢ ደነግጣለሁ። ምንድን ነው ላለው እና የት ነው ሁሌ እንዲህ ስታወራ ማየት የምችል ማዳመጥ የምችል እ እና ቴዎሎጂ ዛፍ መምህርም ነው እና እንደውም አዲስ ፊልድ አለ፣ አርት ኤንድ አርክቴክቸር በተለይት አንቺ ከሄዳል ሪሌሽንሽፕ ቢትዊን ካልቸር አርት እና ሪሊጅን፣ ያው ከቴዎሎጂ ጋር የሚቀራረብ ነገር። አዎ ኦፍኮርስ። እና ሆኖ በተለይ በቃ አንድ ሰው ካልቸሩን ሪሊጂኑን እና አርቱን አንድ ላይ ሪሌት አድርጎ እሱም እሱ ነው ሲ በጣም ኢንተረስት ገንኩኝ ገባሁኝ። እንዴት አገኘሹ? እንዴት አገኘሹ? ደስ አለኝ። በተለይ ከምንም በላይ ብዙ ሰዎች አወቅኩበት። በቃ ብዙ አጠገብሽ ብዙ የምትማሪባቸው ሰዎች ነበሩ ማለት ነው። ውሎሽም ጊዜውም በቃ ሁሉ ነገር ላይ እግዚአብሔር ቀድሞ ነው የምታገኝ ሰፋ የሚል ይመስለኛል። ማለት አሁን በዓለማዊ ትምህርት ሁሉም ነገር ስፔሲፊክ የሆነ እውቀት አለው እና በዛ የትምህርት ዘርፍ ግራጁዌት ስታደርጊ በዛ በተወሰነ ዘርፍ የዛ እውቀት ባለሙያ ትሆኛለሽ። እውነት ነው። ይሄኛው ግን አሁን ስትነግሪኝ እንደገባኝ ትንሽ ከዛም ሰፋ ይላል። መንፈሳዊ ነገር አለው። ማህበራዊ ነገርሽን የሚያሰፋ ሃይማኖታዊ ባህልሽን እንደዛ እንደዛና እኔ ያላቀውም አንቺንሽ የተማርሽው በእርግጥ የስንት አመት አጠናሽ እና ቆይታሽን ያገኘሽውን እውቀት ትንሽ እንድታካፍን ብዬ ነው። ሁለት አመት ነው የነበረው። ይሄ እንዳልኩሽ በተለይኛ እንደ አርት ውስጥ ያለ ሰው አሁን እኔ ስለ ሀገሬ፣ ስለ ሃይማኖት የማወቅ አለብኝ ብያምናለሁ። ከዚህ በኋላ የምሰራቸውም ስራዎች በብዛት ያው ስታድጊምን ስቲም የሚበልጠውን ትፈልግ የለ የተሻለውን እና አሁን የኔ ልብ ሞር የሚያርፈው እዚህ ላይ ነው። በቃ በሀገሬ የምናበረክት ይችላለው አሁን በየቦታው ያሉትን የማናቃቸው ብዙ ነገሮች አሉ። ሪቪልድ ማድረግ ለሰቡ እንዴታ ግን ጥበብ ተጠቅመን የተሰውጋ ይደርሳል። እና ድሮ ጀምሮ የነበረኝ ፍላጎት ነው ድሮ ጀምሮ። እና አሁን ይህን እድል አግኝቼ ደግሞ አጋጣሚውን ማግኘቴ ደግሞ አንድ ቲም ወርክ ቲምወርክ ለመሆን ይሄ ለመፍጠር ሰዎቹ ጋር መገናኘቱ ማሪፍ ነው። የተሻለ ታሪክም የሚያውቅ ብዙ አይነት ሰዎች እንድታገኝ ያደርግሻል እና ውሎሽ በቃ ደበስ ትልቅ መዋያ ነበር ለኔ። እንግዲህ ማኪያ፣ አንቺን የምናቅሽ በተለያዩ የፊልም ስራዎችሽ ነው፣ በትወና ስራሽ በቴሌቪዥን ሾ አቅራቢነትሽ የምናቅሽ ነበረ። ትንሽ ጠፋ ብለሽ ነበር እና ከዚህ በኋላ ማክዳን ምን ሆና ልናየት እንችላለን ማለት ነው? እንግዲህ እግዚአብሔር የፈቀደውን ያድርገው፣ ግን የኔ ፍላጎት በቃ ይሄ ነው ሞር በተለይ እነዚህ የግብጽ ፊልሞችን ምንም ስፕሪቹዋል ፊልሞች ስናይ ይሄ ነገር እኮ እኛ ሀገር መሰራት ይችላል። እኛ ሀገር ላይ ብዙ ያልተነኩ ታሪኮች ያልተነኩ ታሪኮች አሉ፣ ያልተነኩ ሰዎች አሉ። ገና ማን ምን እንደሆነ አናቅም፣ ማንን ሰርቶ እንዳለፈ አናቅም። እነዚህ ነገሮች ሁሉ እንዳቅድል አግኝቻለሁ እና ያንን እድል ደግሞ ለሰው በደንብ ማድረስ መቻል ብዙ ጥበብ ብዙ ነገር የምንማርባቸው አባቶቻችን አሉ። መገለጽ ያለባቸው እውነት ነው እንዳልሽው፣ ሰፊ ነገር ነው። ግን ዞሮ ዞሮ ወደምናቅበት አንቺን ወዳያገኘንበት ወደ ነበረው ሙያ በፊልም ከዚህ በኋላ ማክዳን አናገኛትም ወይ? የተጀመሩ ስራዎች አሉ ወይ? እንደውም ምክንያት ነው ለእኔ እስከ ዛሬ ፊልም ላይም የነበርኩበት የመጣሁበት፣ ጆኒ ሁሉ እግዚአብሔር ለምክንያት ነው። ይህ ነው ማምነው፣ የነበርኩበትን የተሻለውን መስራት ነው አርቱን። አሁን እዚህም ዙሪያ ላይም ፊልሙን ተጠቅመን ወይ አርቱን ተጠቅመን ነው እነዚህን እውቀቶች መግለጽ የሚቻለው እና ለእኔ እንደውም የመጣሁበት ጆኒ ነው የበለጠ ይሄንን አሪፍ የሚያደርግልኝ ከፍ ብዬ ይመለሳለሁ ነው ማኪ፣ እንኳን ደስ ያለሽ። በዚህ አጋጣሚ ልታመሰግኝው ልትዩ የምትችው ነገር የምትፈልጊው ነገር ካለ? በፈጣሪን አመሰግናለሁ፣ ቤተሰቦቼን አመሰግናለሁ፣ ይህን ሁሉ ሳደርግ ከጎኔ የነበሩ ጓደኞቼንም ይህንን ትምህርት እንድጨርስ ያሳኩልኝ ጥሩ ጥሩ እዚያገኝ ናቸው። ቤተሰቡም ጓደኞች፣ በዚህ አጋጣሚ እግዚአብሔር ያክብርልኝ ላለሁ። እኛም እንግዲህ በጣም አድርገን እናመሰግናለን። ማክዳ አፈወርቅ እንኳን ደስ ያለሽ፣ እንኳን ለዚህ ያበቃሽ። ካሰብሽበት እንድትደርሺ እኛም እንናፍቃለን። እግዚአብሔር ይርዳሽ። ስለነበረን ቆይታ በጣም እናመሰግናለን ማኪ። ሽጸግዬ ታንክዩ በጣም